ሰኒ ከፍቷታን ቤተሰብ ሰኒ እያለቀሰች ነው። ሰኒዬ፣ ምን ይሻላል? ምን ይሻላል? ሰኒዬ፣ ለነ ጽ ለነ አብሮ መሆን ለነ ኪራ ለነ ምሩ ለነ ሄኖክዬ እየሳቃቸውን ይንጭናት እሷ ግን፣ እነሱ እያሳቀች በቃ ጥርሶቿ ቢገለፍጡም ሆዷ ግን ብዙ ነገር አለ ማለት ነው። ሰኒ ለምን አለቀሰች? ምን ሆና ነው ለሚለው ከሀስከበር ይዤላችሁ መጥቻለሁ። በአክብሮት የምትከታተሉ በአክብሮት ጠይቃለሁ። አሰላም አሰላሙ አሌኩም ወራህመቱላ ወበረካቱ ውድና የተከበራችሁ የፍቅር ጎጆ ቤተሰቦች እንዴት ውላችኋል? እንዴት አድራችኋል? ሁላችሁንም እንደ ሰዓት አደረ ቆጣጠራችሁ ሰላም ሰላም ብያለሁ ማለት ነው። ውድና የተከበራችሁ ቤተሰቦች ሰኒ እንግዲህ ለምን አለቀሰች? ምን ሆና ነው የጨነቃት? ልታብድ ነው። ብቸኝነት ሊውጣት ነው። ቤቱን ጥለሽ ሩጭ ሩጭ ሩጭ እያላት ነው። ምን ሆና ነው ሰኒ እንደዚህ የደበራት የሚለውን ሰኒ እንግዲህ ባለፈው ጫፉ ላይ ምን እንደነገርኳችሁ እህቷ የእህቷ ባል ቤተሰቦች ናቸው የሚያሰቃያት ማለት ነው። እህቷ ከነሱ ማሰቃየት በኋላ ወደ አገሯ ወደ ውጭ ሀገር መኖር ጀመረች። በጣም ብዙ ዓመታት ታሳልፋለች። ስለዚህ እህቷን ብቻዋን ነው ማለት ነው ጥላት ሄደች። እሷን ለማሳደግ ደፋ ቀና ብላ ነበረ ማለት ነው። እናታቸው እንግዲህ በልጅነታቸው ሞታ እንግዲህ እህቷን ለማሳደግ ብላ ብዙ ነገር እንዳየች እና የባሏንም ወይም የሟች ባሏንም የተዋወቀችው እንዳጋጣሚ መሳ ሰዓት ወጥተው እየበሉ እያለ እሷ ግን ምገዛው የምትበለው ነገር የላትም ቁጭ ብላ ነበር። ለምንድን ነው ሲላት ምንም ስለለለይ ነው ስትል፣ አምሳ ብር ወጥቶ አቶ ሰለሞን ማለት ነው አቶ ሰለሞን ያን አምሳ ብር ሲሰጣት ነታና ሽህቶ አለ በማሰብ ወደ ቤት ይዛ መታያችን ነገር ሼር በልተውባታ ማለት ነው። ገዝተው እና አመስ የሆናት ማለት ነው። ወደ እናቱ ቤት ሄዳ አብራ መኖር ትጀምራለች ማለት ነው። ስለዚህ ያው እሷ ደሃ ስለሆነች ብዙ ሀብት ስላላቸው እነሱ ሲያሰቃዩት ነበር ማለት ነው። ሰኒን ማለት ነው እናቷ ቤት ተሰቃየች። በኋላ ከዛ ከአንድ አመት በኋላ መልሳ ወደ እህቷ ቤት ሰኒ መኖር ትጀምራለች ማለት ነው። ከለታት አንድ ቀን ባታሰብበት ሁኔታ አቶ ሰለሞን ወይም የሰኒ እህት ባል ራሱን አጥፍቶ ይገኛል ማለት ነው። ስለዚህ ባጭሩ ራሱን የማጥፋቱ ምክንያት እህትሽ እጅ አለበት፣ እህትሽ ናትን ልጃችንን የገደለችው እያሉ ነው ማለት ነው እየደወሉ የሚያሰቃዩት። እሷን፣ ምንም አላደረገችም እህቴ ምን አጠፋች እያለች ነው ማለት ነው። እህቷን ደውላ ነይልኝ ልኝ እህቴ፣ እኔ ብቸኝነት ተሰብቶኛል እኔ ከፍቶኛል፣ ነይ ቶሎ አብረን እንሆን ስትላት፣ እኔ አንድ ቀን ሰፕራይዝ አድርግሻለሁ ብላታለች ማለት ነው። በጣም ከፍቷ ተንኮርጭች ብላለች ሶፋ ላይ ማለት ነው። እኔ እውነት አንጀቴ ነይ በላች ሶፋ ላይ ስትቀመጥ ማለት ነው። ስልኩ ተደውሎ ራሱ ቆይቶ ቆይቷ ነው የምታነሳው ማለት ነው። ምሩ ራሱ ስትመጣ ከቤት ውስጥ ሲንኳኳ በሩ ክፍት ነበር። ምክንያቱም ከራሷ ጋር አልነበረች ማለት ነው። ፈርታ ተድራብራ ምናምን ነው ጫሟን ራሱን ለብሳዊ የወጣችው ማለት ነው። ምሩ ምን ነው እንደዚህ በርሽን ከፍተሽ ቁጭ አልሽ? ስ አይ ዝጎ ጸበልቅ መሱ ቢ ብለው ይሄ ስበጣል አልዘጋሁት ነው፣ ግን ውሸት ነው። እሷ በጣም ስለከፋት እነሱንም ለዓለም አስደበር ደግሞ አሁን ያሉበት ላይቭ ላይ በጣም በብዙ ጥረት የመጣ ስለሆነ ለዛ ነው እንጂ ለሌላ አይደለም። ቤት ውስጥ ምስቅልቅል ምናምን፣ ምሩ እራሱ ስታያት በጣም እንደለገጠች ምን ሆነች ነው ቤተሽ? እንደዚህ እኮ ነው አንቺ እንደዚህ ቁጭ ያልሺው፣ ጠፋች ምናምን ትትል። ምን ላድርግ ብለች ነው አሁን ባይሆንም የሆነ ነገር ላዘጋጅልሽ ብላታለች። የሆነ ነገር እንኳ ይቅርብልና ጎተን እጹ ነይ ትውል ብላናለች ብላለች ማለት ነው ስለዚህ ትራሷን አቅፋ በማልቀስ እሱ ሳይሻል አይቀርም ትራሴን ላስቀምጥ ብላ ትራሷን አስቀምጣ እንግዲህ ልብስ ልቀይር ሄዳለች ማለት ነው። በጣም ከፍቷታም በጣም እያዘነች ነው ማለት ነው። እስኪ እባክሽ ልሄድ ብላታለች ማለት ነው። ብቻ ከትራሷ ጋር ያላት ቁርኝነት በጣም ነው ያሳዘነችኝ ማለት ነው። ወላ አንጀቴን ነው የበላችኝ ማለት ነው። ሰው ለካ የሚስቀው ሁሉ ወዱ አይደለም ማለት ነው። እውነቴን ነው ማለት እኔ በቃ በመሳቋ በቀልዷ በጨዋታ ነው የምትታወቀው ግን እሷ ግን ሌት በለት እንትን ብላ የምትኖረው በቃ እንደዚ ነው ማለት ነው። እስ እቃውን እየወረጎረች በማስታወስ ማለት ነው እነፂን ተማግኘታቸው በፊት ራሷን ልታጠፋ እብደት ላይ ነበረች ማለት ነው። ገጠመኝ መልካም ጓደኞች አግኝቼ ነው እናንተ ባታገኙኝም እ አብጄ ጎዳና ወጥቼ ነበር እያለች ጭንቅላቷን እያሸች ጭንቅላቷን እያለቀሰች ነበር ማለት ነው። ይሄ በትንስታ ነው ማለት ነው። ከዚህን ሁሉ ካለች በኋላ ምሩዬ እንግዲህ ወደ ቤት እንሄድ ብላ ቁጭ አርገው መክረዋታል ማለት ነው። ብቸኝነት ይብቃ፣ ብቸኝነት ስላበዛሽ ብቻ ህይወት ይገፋ ማለት አይደለም። ህይወትሽን አጋር እንትን የሚልሽ ይሄ ነው ብላ ታለች ማለት ነው። ባለፈው ምነው ነው ጓደኛ ባል የሆነ ወረቀት ወይም የሆነ እንትን የሚሰራው ነበረ፣ ለዛ ነው የሚፈልጓት እህቴን ብለሽኛል ነበረ። ሌላ ጥያቄ እንድጠይቅ ስላልፈለግኩ ነው እዚህ የዋሻዎች በጣም ይቅርታ ብላ ታለች ማለት ነው። ግን በቃ አንዳንዴ የስሰቅ ስንጫወት የራሳችንን እንትን እያን በቃ ራሳችን ማቅፋፍክ እናደርጋለን ማለት ነው። እውነቴን ነው የምላች ግን ሁሉም ሰው የራሱ የሆነ ህመም፣ የራሱ የሆነ ሀዘን አለ ማለት ነው። ሁሉም ሰው ደስተኛ አይደለም። ሁሉም ሰው ህይወት ሙሉ አይደለች ማለት ነው። ነዚ እባክሽ፣ እባክሽ ህይወትሽን እንደዛ አታጨልሚ፣ በራስሽ ጊዜ ህይወትሽን ብርሃን አድርጋ፣ ከጎንሽ አንድ ሰው ያስፈልግሽ አንበላታለች ማለት ነው። ይህ ጓደኛ፣ ፍቅረኛ ያዥ ማለት ነው።

በጣም በዓለም ላይ ደስተኛ ሴት እንደሱ አይነት እንዳይኖር አድርጌን በጣም በህይወቷ ደስተኛ አድርጊያት ነው የምኖረው ብሏን ማለት ነው። ኬራ እንግዲህ ባጭሩ ጎርን ማለት ነው እና ያለን እንግዲህ ቤተሰቦቹ ምን እንደሚሉ ማለት ነው። ለማንኛውም ኬራ በመገረመች የጀምሮ ነው እንደዚህ የትዳር አማካሪ የሆንከው ብሎታል ማለት ነው። እንግዲህ እኔ ሆኜ እልሃለሁ ዘመዴ ብሏን ማለት ነው። እንግዲህ ወደ ቤት ተመልሰው አለማቸውን እየቀጭ ነው ኪራ ላይም እሷም ገደም ብላለች። እችም እንደዛው ማለት ነው ምሩ ማለት ነው። ሄኖክና ያው የፍቅር ዓለም ላይ በነገራችን ላይ በጣም በህይወታቸው ደስተኞች ናቸው። ይሄ ህይወት እንዲመጣ ብዙ ለፍተዋል፣ ብዙ ጥረዋል ማለት ነው። ስለዚህ ይህን ብለዋል ማለት ነው። የሄኖክ እናት መታ ነበር ማለት ነው። ስለዚህ ልጅ መውለድ አለባቸው። ተስማምታችሁን ቢሆን በአንድ ጣሪያ ስር እየኖራችሁ ነው። ሊቪ መጣ፣ ምን ሊደረግ ነው በኋላ ከዚህ ሰርጉ መደረግ አለበት። ከሰርጉ በፊት ግን ሄኖክና አባቱ ስለተጣሉ እነሱ ተስማሙ። በኋላ ዳይ ወደ ሰርግ ነው ብሏል ማለት ነው። ብላለች ማለት ነው ምን ልጅ ለመውለድ እኮ አሁን ከባድ ነው። ምን ይደረጋል ምናምን ብላለች ማለት ነው። አይ እንግዲህ አሁን ሴቶች እንግዲህ ልጅ ለመውለድ ሴቶች ጣጣ ታበዛላችሁ፣ እድሜያችሁን እሰቡ ብላለች። ሀራም ልክ ናት። እድሜዋን እሰቡ ስትል በቃ እኔ ራሴን ያየሁት ማለት ነው። ለማንኛውም ልሄድ ብላ ቡናም ሻይም ሳትል በቃ ብላ ሄዳለች ማለት ነው። እጹም እንግዲህ ምሩም እንግዲህ ምሩ ቤት እነ ኪራ ቤት ናቸው ማለት ነው። ስለዚህ ምሩ መታለች ማለት ነው። ተተኛችበት አስተኝቷት ነበረ ስት በጣም እንግዲህ ያው የፍቅር መቀስነሽ ሆንሽብን አላት ሄኖክ ያው ሄኖክ ለጨዋታ ያክል ነው ግን እሷ ያው በነበረችበት በቁስል ላይ እንጨት ስደዱበት ሆነ ተረቱ ሆነት ነው። ስለከፋት ሄደ ተከትለው ሁለቱም አወሩ እንግዲህ ሀይዞች ምናምን ብለው ብቻ እንትና በጣም ገረማት ማለት ነው። ይች ልጅ እንዴት እንደዚህ ይህ ሁሉ ሀዘን ይዛ ትቀመጣለች? ግን ከኛ ጋር ስትጫወት በቃ ምንም እኮ እንትን አትመስልም ምናምን ይሄ ሁሉ ጉዳይ የተሸከመች አትመስልም ምናምን ብላለች ማለት ነው። ሄኖክም እነዚህ ሴቶች እኮ በቃ ምንም በቃ፣ ሄቱ ሴቶች የሆነ ነገር ከቋጠሩ ምንም ማድረግ አንችልም። ለማንኛውም እንቻለው ብሏን ማለት ነው። ስለዚህ ሶስቱም በቃ ቁጭ ብለው ቆመው ሲወያዩ ክፍል ላይ በጣም ደስ የሚሉ ጓደኛሞች ናቸው። አቦ ፍቅራችሁን ይጨምርላችሁ ትላላችሁ። እዚጋ ስደርሶ ዋው ነው ደምሳ ማለት በቃ ደስ የሚል ፍቅር ነው ያላችሁ፣ እውነት ለመናገር ከሆነ ማለት ነው። ለማንኛውም እንደዚህ ጮክ ብለች የምታዩ ምንድን ነው ምናም ስትላት፣ አይ ዝም ብዬ ነው ምናም ብላለች ማለት ነው። ማነሳኒ ማለት ነው። ስለዚህ እንሄዳለን ወደ ቤታችን እያሏት ነው። አትሄዱም ብላለች። እንሄዳለን፣ አትሄዱም። እንግዲህ ቆንጆ ቡና አፍልቼላችሁ ነው ሄደ ብላ ቆንጆ ቡና አፍልታለች ማለት ነው። ሰኒ እንግዲህ ቡና ዋው ነው እያለ እያሾፈባት ነው ማለት ነው። እንትና ሄኖክ ማለት ነው። ሀንቹ መታ ነው። በነገራችን ላይ ሀንቹ ማለት ጎረቤታቸው ናት ማለት ነው። ጎረቤታቸው እንግዲህ ባሏ ውጭ ነው። እሷን ፕሮሰሷን እየጨረሰች ነው። እቃዋን እንግዲህ እየጫነች ነው፣ ተከራይተው ስለሚኖሩ ማለት ነው። እንግዲህ በጣም የድሮ የፍቅራቸውን አንስተው እጽ ሁለት አይነት ሲሆና ድሮ እኮ በቃኛ ነው እኮ እኔ በበጥበሻ ተመትቻለሁ፣ ኪራ ደግሞ በንክሻ ተነሷን ያልሆን ነው ነገር የለም እያለ ለእንትና ለምሩን ለመዝሙር እንኳ ታጋለች። ለሀንቾና ለሰኒ እየተነገራቸው ነው ታሪኩ ማለት ነው። ስለዚህ ሄኖክ እኔ ዛለት ነው አዲስ እንድትወለድኩ የተሰማኝ ብሏል ማለት እና በቃ ቻው ብላ ሄዳለች ማለት ነው። እንትና ማለት ነው። ስለዚህ እነሱ ምን እንሄዳለን እያሉ ነው ፊልም እናያለን ብላ ለምን አስቀረታቸዋለች ማለት ነው። እጽ ማለት ነው። ካስቀረቻቸው በኋላ ፊልሙ የምን ቢሆን ነው? ሁሉም እናቴ ብርድ ልብሳቸውን ለባበሱ፣ ፍቅረኞቻቸውን ሸጓጎጡ። ምስኪን ነፋር ሰኒ ማለት ነው ብቻዋን ቀረች ማለት ነው። ስለዚህ ፊልሙ ሲከፈት ደግሞ የምን ፊልም ቢሆን ጥሩ ነው? የፍቅር ፊልም ማለት ነው። ወይ ኔ ሀያት ይሄ ፊልም ማን አይታይም፣ ይታየን አይታይም፣ ሊታየን አይታይም። ጦርነት ሌላ የዓለም ሁለተኛው ጦርነት ተከፈተ ትላላችሁ። ነኪራቤት ማለት ነው። ምን ላድርግ ብላችሁ ነው? ለማንኛውም እንግዲህ ሪሞቱን እየተጠቃሙ እያለ ነው ማለት ነው ያለቀው፣ ፊልሙ ቀጣይ ኔክስት ድራማውን የምናየው ይሆናል። ለማንኛውም ውድና የተከበራችሁ ቤተሰቦች ይህን ይህን ቻናል ስለምትከታተሉ ከልብ አመሰግናለሁ። አዲስ የሆናችሁ ሰብስክራይብ በማድረግ እንድታበረታቱ ጠይቃለሁ። ነባሮች ደግሞ ሼር፣ ላይክ በማድረግ ተባበሩ ማለት ነው። ለማንኛውም ለዛሬ ነበረን ይህን መስላን። አሰላም ሰላሙ አለይኩም ረመቱላ ወበረካቱ። ባይ ባይ ሼር ላይክ